ወይ መጀመሪያ በህልሜ ማለት ነው እንግዲህ መጀመሪያ ሁለት ጊዜ ያየውና አንድ ጊዜ ያየውና ከዛ በሁለተኛውም ስንሳፈፍ ሰዎች ይጠይቁኝ፣ እንዴት ነው የምትንሳፈፈው ሲሉኝ እንደ ለስላሴ ምን ይሳናቸዋል ብዬ ተናገርኩ ማለት ነው። በህልሜ ነው የምናገረው። ከዛ በሶስተኛ ጊዜ ትናንት ነው፣ በአጭሩ ትናንት ነው። አጋጣሚ የጸሎት ፕሮግራሞች ነበሩ ለሶስት ቀን ያህል። አጋጣሚ እንደገና ያን የመንሳፈፍ ህልም ትናንት ደግም ያየሁት ማለት ነው። ትናንትና በትክክል ማለት ነው። ከዚህ በፊት አመት ይሆነዋል ምናምን አየ። እንዴት ነው እስቲ አሁን ለሶስተኛ ጊዜ እንዴት ነው ያየው? ስ በቃ ልክ ይሄ በፓራሹት እንደሚሄዱ ተንሳፈ መሄድ እጄን ዘርግቼ ይንሳፈፋል። በቃ ዝም ብሎ በአየር የሚንሳፈፋል አይደል? እንደዚህ በፓራሹት የሚሄዱ እግሬን እግሬን እጄን ዘርግቼ ይሄዳለው ማለት ነው እና እነዚህን ሶስት አንዴ የዛሬ አመት በተከታታይ ሁለት ጊዜ ያየዋቸው አንዴ ሰዎች ሲጠይቁኝ በህልሜ ነው ሰዎች የምጠይቁኝ፣ እንዴት ትንሳፈፋለህ ሲሉ እንዲ ይሄ ለስላሴዎች ምን ይሳናቸዋል አልኩኝ። ህልም እኮ ነው፣ እንዴት ትንሳፈፋለህ ብሎ አጠያቃቸው፣ ራሱ ያስቃል። በጣም በጣም እኔ ገርሞኝ ነው። አሁን ደግሞ ትናንትና ደግሞ እንደዚሁ የሰብዓዊ ፕሮግራም ነበር የለ ሶስት ቀን እና ትናንትና ይህንኑ መንሳፈፍ፣ ለምሳሌ ትናንትና ያየሁት ሲያስቀጥ አርጎ ወደ ገደል ነገር ላይ ይወስድና ከፍ አርጎ ደግሞ ሲያወጣኛዋለሁ ከስር እንደ ጫማ የሚመስል ያለ ማለት ነው። አሁን ስለተደጋገመብኝ ይሄ እንግዲህ ያው መልስ አገኝበታለሁ ብዬ ነው ወደ አንተ ያቀረቡ እንጂ በውስጤ እርግጥ ፍራቻም የብል የለኝም። ግን ዝም ብሎ አስበዋሉ ምንድን ነው ላል እና ምናልባት ልክ ነህ። አንደኛ ከጸሎቱ አንጻር ያለህን ጥያቄ ወይም ለእግዚአብሔር የምታመለክተው ማንኛውም ማመልከቻ ተቀባይነት አግኝቶ ሊሆን ይችላል። ምንም በዙሪያ ምንም ነገር ካልሌለና ወደ ላይ የምትንሳፈፍ ከሆነ ነፍስህ ያለችበት ሁኔታ፣ እንዲሁም ደግሞ ከስጋ ይልቅ መንፈሳዊ ነገሮች ላይ ትኩረት ማድረግህን ማሳያም ጭምር ነው። ከስጋ ይልቅ መንፈሳዊ ነገሮች ላይ ትኩረት ማድረግህን፣ ሌላው ብዙ ነገሮችን ማስተዋል መጀመርህን ከላይ አደለ ንስር ከላይ ሲሆናል፣ ሁሉ ነገር ማየት የሚችለው ብዙ ነገሮች ማስተዋል መጀመርህን ማሳያም ስለሆነ በተደጋጋሚ ይሄን ነገር ስታይ ምን ታደርጋለህ? ሱባኤ ትገባና፣ ጌታ ሆይ ምን እንደሆን ትፈልጋለህ? ልክ ቅዱስ ጳውሎስ ሳውል በነበረበት ጊዜ የሐዋርያት ስራ ላይ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ ጠየቀ ይላል። ተሸነፈ፣ ተማረከ፣ ተንበረከከ። ከፈረስ ላይ ጣለው ይላል በደማስቆ አካባቢ እና ከፈረስ ላይ ሲጥለው አንተ ማነህ ሲለው የምታሳድደኝ፣ የናዝሬቱ ኢየሱስ ነኝ አለው እና የዛን ሰዓት ምን አደርግ ዘንድ ትወዳለህ ብሎ ቅዱስ ጳውሎስ ወዲያውኑ ይህን ጥያቄ የጠየቀው። ወዲያውኑ ራስህን መስጠት አለብህ። በእኔ ላይ ምንድነው መስራት የምትፈልገው? እግዚአብሔር ይህን የምታሳየኝ ለምንድነው? ነፍሴ ብዙ ጊዜ እንደዚህ አይነት ነገሮችን የምታሳየኝ ለምንድነው? ህልም ደግሞ ቀላል አይደለም። ነብዩ ዳንኤልም፣ ሌሎች ብዙዎቹ በመጽሐፍ ቅዱስ ውስጥ ያሉት አብዛኞቹ በህልም ተመርተው እመቤታችንም ሳትቀር ዮሴፍም፣ ሁሉም በህልም ተመርተው ትልልቅ የመዳን ጉዳዮችን ፈጽመዋል። እንደ በቀላል የምናልፈው ቅዠት ነው ብለን የምናልፈው አይደለም። ስለዚህ ያለህበትን የክርስትና አቋምህን ይውና የምታስበልጠው ለነፍስህ ከሆነና በተደጋጋሚ ይሄን የምታይ ከሆነ እግዚአብሔርን እኔ ከምፈልገው ነገር ይልቅ አንተ በእኔ ላይ ልታደርግ ያሰብከው ነገር ለማድረግ ፈቃደኛ ነኝ። በእኔ ላይ ምን እንዳደርግ ትፈልጋለህ? እስቲ ፍቃድና እዘዝና ላከናው ነው ብለህ ፍቃድ ራስህን ስጥ። ቤተሰብ አስተዳዳሪ ከሆንክ በመጠኑ ብቻህን የምትኖር ከሆነ ደግሞ ፈቃዱን አስበልጠ ዘጠና እና መቶ ፐርሰንት አድርገህ በአንተ ላይ በደንብ እንዲሰራብህ ዝም ብለህ ስጥ ራስህን። ቤተሰብ የምታስተዳድር ከሆንክ ግን እንዴት ነው? እግዚአብሔር በእርግጥ ያውቃል ምን ማድረግ እንዳለበት ግን ስትጠይቅ ስትጠይቅ እንትን አጠያየቁን ፍጹም ያደርግልሃል። ብቻህን ከሆንክ በቃ እኔ በኩል ለምን ጸለይክ ለምን ሰገድክ የሚለኝ የለም። ወይም ደግሞ የሚስት የልጆች የትዳር ጉዳይ ሀሳብ ሆኖብኝ በከፊል አይምሮዬን አይሰርቀኝም ሙሉ ጊዜ ለአንተ ለመስጠት የምችል ከሆነና እድሌና አንተ የወሰንክልኝ አንተ ባቀርክልኝ መንገድ የምሄድ ከሆነ ይኸው ራሴን ሰጥቻለሁ ብለህ ራስህን ፍቀድ። እንደ ኖርማል እንደ አንድ ክርስቲያን ስናስበው ግን ጥሩ ትጋት ላይ ስላለህ እየጸለይክ ስለሆነ የነፍስህን ኃይልን ያየኸው የነፍስህን ኃይል አሁን ያጠራጠረኝ ምን መሰለ፣ አሁን እንደምትለው ያው እኔ ራሴ ፈልጌ ሳይሆን እግዚአብሔር ፈልጎ እንዳገኘኝ መቶ ከመቶ አውቃለሁ። ራስ አሁን ሰው እግዚአብሔርን ፈልጎ ነው። እኔ ግን እሱን ፈልጌ አይደለም የሄድኩት፣ ወደ እግዚአብሔር ራሱ ነው በመንገዱ። አሁን ይህንን ጥያቄ ሊያደርግብኝ የቻለ ደግሞ አንድ ነጥብ አለኝ። ከሁለት ዓመት ለሶስት ዓመት እና ለአራት ዓመት ጥሩ መንፈሳዊ ነገር ላይ ነው የነበርኩት ከዛ እነዚህን ሁለት ዓመቶች ግን ሳላቅ ጊዜ እየጠበቀ የሚያስተኝ ነገሮች አሉ። እኔ ለእኔ ስገባበት አይታወቀኝም እንዲያውም የመጀመሪያ ስሳሳት እግዚአብሔር ራሱ በህልም አሳይቶኛል። ቀጭኗን መንገድ አሳይቶ በስተግራዬ በኩል ራሱን ዝቅ ያደረገ ይሄ ያደፈጠ ዘንዶ እባብ የሚመስል አድፍጦ በህልሜ አይቻለሁ። ያው ስለ እንዳልከው መንፈሳዊ ነገሩንም እስከዛ፣ በቃ እስከዚህ ሰዓትስ በወድቅም እየታገልኩ እንደሚሄድ አውቃለሁ በራሴ፣ እና ያንን አያለው እና ጊዜዎች እየጠበቁ አሁን ወቅት ለምሳሌ አመት ከቆየ በኋላ የሆነ በዛ ሀይጣት እወድቅበታለሁ። ስገባበት አይታወቀኝም። ከዛ ወዲያውንም ጸጸትና ንስሐ ገብቼ ቀኖናዬን ጨርሼ ምን ብዬ በራሴም ደግሞ ከንስሐ በፊት ጸሎት ሱባኤ ይዛለው ከዛ ወደ ካህን ሄጄ ቀኖናዬን ተቀብዬ እንደገና እቀበላለሁ ማለት ነው። ከዛ ከሱ ጋር ነው ትግሌ። ከብዙ ነገር ርቃለው፣ እንደገና ጊዜ ጠብቅና ይመጣል። ይሄ አሁን ከዛ አኳያ አይቺ፣ ይሄ የመንሳፈፉን ነገር ግራ ስለገባኝ ነው። ግን እንዳልከው ሊሆን ይችላል፣ በአንተ አቅም። ይኸውልህ ወንድሜ፣ በአንተ አቅም መንሳፈፉን እንደ ትልቅ ብቃት ወይ እንደ ቅድስና ወይም ደግሞ እንደሆነ አንድ የሆነ የሚያስደነግጥ ለእኔ አይገባኝም ብለህ አስበህ ሊሆን ይችላል። ይሄ ግን የነፍስ ባህርይ ነውን አልኩ። አሁን እኮ እግዚአብሔር ምልክት ነው የሚያሳይህ እኮ፣ ምልክት እንደተመረጥክ ወይም ደግሞ እንደሚፈልግህ ልጁ እንደሆንክ አንድ ቤተሰብ ቢያሳይህ፣ ግን አንተ ጥፋተኛ በጣም አስቸጋሪ ብትሆን በእሱ ልብ ውስጥ ያ ነገር እንዳለ ሆኖ ጥፋተኝ የምታጠፋው ጥፋት ግን ወደ አባትህ ቀርበህ እንዳታወራ አንተንም ያሳፍራል። አባትህም ደግሞ በምታጠፋው ጥፋት ምክንያት ባይሰርዘውም ያንን ጉዳይ ለጊዜው ግን ያቆምብሃል እና ኃጢአት በመሃል ሄደህ ኃጢአት ላይ መውደቅህን ሳይሆን ማሰብ ያለብህ እግዚአብሔር ጊዜ በመጣህበት ሰዓት ተረካርጎ ሊያስነሳ የሚችለው ኦን የሚደረግ በተኑን ነክተኸው ሕይወትህን ማስቀጠል የምትችልበት ግን ደግሞ በድግግሞች ራስህን ደግሞ ወደ አደጋ ልትከት የምትችልበት ሕይወት ውስጥ ደግሞ ገብተህ አንድ ቀን የተሰጠህን ጸጋ እግዚአብሔርንም ገነትን የመሰለ ቦታ እግዚአብሔርን የመሰለ ጌታ አጥተህ የምትጨነቅበት ጊዜ ሊመጣ ስለሚችል ከአሁኑ በተሰጠህ ድል ተጠቀምበት ነው። ይሄ ደግሞ ለአንተ ብቻ እንጂ ከሌላ ሰው ጋር የሚያገናኘው ነገር አይደለም። ለራስህ ነው። አንተ ያለህበትን ሁኔታ የሚያሳይ ነፍስ ባህሪዋ እንደዚህ ነው። በቃ ስጋ አይንሳፈፍም። ግራቪቲ የሚባል ነገር አለ። ነፍስ ደግሞ ትንሳፈፋለች። ስለዚህ ህልም ደግሞ የነፍስ ጉዳይ ነው። ነፍስ ስትፈልግ ጠጅ ቤት፣ ስትፈልግ ድራፍት ቤት፣ ስትፈልግ ቤተክርስቲያን የሆነ ቦታ ሄዳ እንደ ስጋ ማንነት ስጋ እንዳጣበቀባት ባህሪ እንደ ኃጢአቱ ነው ነፍስን ማታ የምትጨነቀው። እንደ አጋንንቱም ደግሞ ፍላጎት ስጋ በዋለበት ቦታ አፍሶት የመጣው አጋንንት ነፍስን ማታ ሲያስጨንቃት ያድራል። አንተ ደግሞ መንፈስ ቅዱስን አፍሰ ከሆነ ስትንሳፈፍ ታድራለህ። ስለዚህ እግዚአብሔሩን አመስግነው ፍቃድ በእኔ ላይ የፈለግከውን አርግ በለው። ወደሚቀጥለው ጥያቄ እንግባ። ሌላው ይህም ደግሞ ከህልም ጋር የተያያዘ ነው። ግን አንተ ከምታስተምራቸው ትምህርቶች ጋር ከኔ ጋር የተጋጨ ነገር ስለገጠመ ምናልባት አንድ ነው፣ አንድ አደለም ነው እኔ ምን ያለው ከዚህ በፊትም በፊትም በአለማዊ ህይወት እያለሁ እኔ ከእህቶቼ ጋር የመተሻሸት ባህር ያሳይና ከዛ በህልም ማለት ነው ተሻሽና፣ በህልም ማለት ግንኙነት አትፈጽምም? በእንቅልፍ ልብ ማለት ነው በህልም ነው በህልም ተኝቼ ልክ እንደ ወሲብ አላደርግም። ይሄ ግንኙነት አልፈጽምም አይደለም፣ ለይልኝ። በእንቅልፍ ልብና በህልም ይለያያል። ህልም ማለት በህልሜ ውስጥ ከእህቴ ጋር ያደርኩ ይመስለኛለው ወይስ በእንቅልፍልበእንቅልፍ ልብ እጄ ሰዶ ወደዛ አካባቢ ይሄዳል ነው እኔ እንግዲህ ህልም መሰለኛ ሌሊት ነው ማየው። እንደ ህልም እንደ ህልም ነው ማየው። አሁን ለምሳሌ ከሴት ጋር በህልም ስታድር እንደምታየው ማለት ነው። እንደዛ ከሆነ በህልምህ ነው ያየኸው አጠገብህ የለችም ማለት ነው እህትህ። አይ አጠገብህ ሰው የለም ብቻ ነው ግን ነው ኦኬ። እና ከድሮ ምንም መንፈሳዊ ነገር ሳላቅም አይናግ። ግን ከማያት ጋር ሳይሆን እህቴ ጋር ሳይሆን ከአንድ ሦስት እህቶች አራት እህቶች ነው ያሉኝ። አንደኛዋ ከእህቶች አንደኛዋ ይታመማሉ። ልክ እንደዚህ ሳይ ያማቸዋል። እና በተደጋጋሚ እንደዚህ አይ ስለነበረ ያኔ እውቀቱም የለኝም መንፈሳዊ ነገር፣ ግን ከዛ በመለማመድ ልክ ካየኋቸው አንዳቸውን ወይ፣ አሁን ደግሞ አንዷ ልትታመም ነው ማለት ነው። ውስጥ ይጨነቃለሁ ከዛ ልክ ይሄን የና ትምህርት የእናንተም የመምህር ግርማንም ስለመንፈስ ሳውቅ ወደ እንግዲህ ይሄ አይነት ላዛር ምና የሚሉት ነገር ይሄ ከቅናት ጋር ግንኙነቱ ወንድ ደግሞ ከአባቱ ጋር እንደሚባለው ነገር አድርጌ የቆጠርኩትና አሁን በቅርብ ጊዜ ደግሞ የዛሬ አንድ ወር አካባቢ ይሆናል፣ እንደዚሁ ልክ አንድኛው እህቴ ጋር እንደዚሁ በህልም መተሻሸትን ነገር ሳይ ልክ በሳምንቱ አንዷ እህቴ ደውዬ አጋጣሚ ስደውላት አሞኝ እንደዚህ እንደዚህ እንደዚህ እንደዚህ ትለኛለች። ስትለኝ አይ እንግዲህ መጠየቅ አለብኝ ብዬ ነው አሁን ወደዚህ ያመጣሁት ማለት ነው። ከምን ጋር ነው የሚተያያዘው ይሄ ከዛር ከምንለው ጋር ወይ አይነ ጥላ ከምንለው ጋር ነው የሚተያያዘው ወይስ አልገባኝም። ማለት በመጀመሪያ በትክክለኛው መንገድ እህትና ወንድምን ወይም ያክስት ልጅና ያጎት ልጅን ወይም ደግሞ አሳዳጊዎች ዘመድ ቤት ውስጥ ሴት ስትመጣ የሚስትም የባልም የምንም ብቻ በስጋ ዝምድና መካከል የሚደረግ መዳራት ወይም መተሻሸትም፣ ሴሰኝነትም፣ ዝሙትም፣ አመንዝራነትም፣ ሴሰኝነትም እነዚህ በሙሉ ከተፈጸሙ የጠቋር መንፈስ ነው የሚፈጽመው። ይህን የሚያደርገው ጠቋር በዝምድና መካከል እንዲህ አይነት ነገር ማድረግ ስራው ነው። ደፋር ስለሆነ ህግጋትን ማሻር የሃይማኖት ህግጋትን በተለይ በአጽዋማት ውስጥ ወሲብ ማስፈጸም በግዝት በዓላቶች ውስጥ ወሲብ ማስፈጸም፣ እንደገና ደግሞ የቤተክርስቲያን ህግጋትን እንድንሽርና ጥሰር እንድናልፍ ማድረግ፣ መዳፈር፣ ሃይማኖታዊ ነክ ነገሮችን መዳፈር፣ ግድ አለመስጠት፣ እንዲህ የጠቋር ስራ ነው። ልክ እንደዚህ ሁሉ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ መሰረት ተው፣ በሌላም እምነትን ብታየውና በማህበራዊ ኑሮ ብታየው ወንድምናት ወይም ዘመድና ዘመድ ወሲብ አይፈጽምም አይጋባም። ግን ይህን የሚያረገው መንፈስ በአንተ ውስጥ ሆኖ ስልጣን ካገኘ ማለት ቤት ውስጥ በአዳም ልኮ ይመለክ የነበረበት ቤት ውስጥ ከሆነ ያደጋችሁት፣ ነጻነቱን አግኝቶ ያኔ በልጅነት ጉዳዩን ሊያስጀምረው ይችላል። በእህትና በወንድም መካከል በዝምድና መካከል ሊያስጀምር ይችላል። ይህን ነገር ግን ቤት ውስጥ ሴቶች ብቻ ወይም ወንዶች ብቻ ከሆኑ ደግሞ ግብረሰዶን በማድረግ ሌዝቢያን በማድረግ የተለያዩ የወሲብ ፊልሞች እንዲያዩ በማድረግ ዘመናዊ የሆነ ግን የጥንቱ የሚመለክ የነበረው ጠቋር ሰልጥኖ በእህትና ወንድሞቻችን ላይ ይህን ስራ ሊያሰራ ይችላል። ይሄ መንፈስ ያለባቸው ቤተሰቦች መቼ ነው ይሄን ማየት የጀመርከው? ቆይ መጀመሪያ ግን አንተን ተጠይቀህ በፊት ምንም መንፈሳዊ ነገር ሳላቅ፣ ድሮ በቃ ቢያንስ ሰላሳ ሀያ አመት ይሆናል። በወጣትነቴ አሁን ወደ አርባ ምናምን አመቴ ነው ይሄንት አይ ነበረ ዛሬ ሀያ ዓመት አካባቢ ሆነ። አይ ነበረ ሳይ ግን ያው እንዳልኩ መታመም ነው ማይባቸው። ከዛ በኋላ በቃ አሁን ደግሞ ከዛ አሁን ደግሞ ምን አይነት ባህር ያመ ደግሞ አሁን ደግሞ ልክ ያንኑ አሁን ለምሳሌ አ አሁን እንዳልከው ይህን ትምህርት ከሰማው በኋላ ኦኬ ይሄ ነው በቃ ምንም ችግር የለም ግን እርግጥ እንዳልከው በቤት ውስጥ ደግሞ አምልኮ የለንም። እንደዚህ ባዕድ አምልኮ ምናምን የለም። ምናልባት እንደዚህ እንደዚህ አሁን እኛ ሳናውቅ እውቀቱ የምንጠቃበት የመንፈስ ጉዳት እንዳለ የቤተሰቦቻችን ሳያውቁ መንፈስ በዛሬ የሚመጣ ሊኖር ይችላል። አምልኮ ግን ምንም የበአድ አምልኮ ቤት ውስጥ የለም። በአስተዳደጋችንም በኑሯችንም እንደዚያ በአባት በእናቶቻችንም የለም። ቆርበው የሚኖሩ ናቸው። አሁን በስነ ስርዓቱ ማለት ነው መቁረብ ሳይሆን ዋናው ትልቁ ጉዳይ በአድ አምልኮ አለመመለኩም ነጻ አያወጣም። ወይም ደግሞ ዛሬ ያሉበት ህይወታቸው አይደለም ትልቁ ጉዳይ። ታመህ በነበርክበት ሰዓት ወይም ደግሞ ውጅ የሆነ ችግር ገጥማቸው መፍትሄ ፍለጋ ጠንቋይ ጋር ከሄዱ፣ ደብተራ ጋር ከሄዱ አይቀርላቸውም። አፍሰውት ነው የሚመጡት። ጠንቋይ ማለት ወይም ደብተራ ማለት ደግሞ ብዙ አይነት ባህሪ ያላቸው ሰዎች መንፈስ የተጋባበትም የሚያጋባም ስለሆነ እንደየመንፈሱ ባህሪ ታስተናግዳለህ። አንዱ ይሄ ነው። ሌላው ይሄን የጠየቅኩህ ለምንድን ነው መቼ ነው የጀመር ያልኩት እንዲህ አይነት ባህሪ ያላቸው እንዲህ አይነት መንፈስ የተጋባባቸውና የጠቋር መንፈስ የነገሰባቸው በዝምድና መካከል ወሲብን ሲያስፈጽም የኖረ መንፈስ ያለበት ሰው አንተን በሆነ አጋጣሚ መተት መትቶ ሊሆን ይችላል ወይ ሴት ከሆነች መስተፋቅር አድጋ ሊሆን ይችላል ወይ ደግሞ በቡዳ ተበልተ በልጅነትን በቡዳ ተበልተ ሊሆን ይችላል። ይሄ እንዲህ አይነት መንፈስ ያለበት ሰው ወደ አንተ ሲያጋባብህ መንፈሱን፣ አንተም ሳትወድ በግድ ያን ትዋረሰዋለህ። ሌላው ካዋዋልህ ነው፣ ካዋዋልህ የምትውልበት ቦታ የምትለከፍበት ሁኔታ ላይ ከሆነ ያለኸው ስለ መንፈሳዊ ነገር ሳታቅ ኖርማል ጨዋታ ወይም ዳንኪራ ምናም የተለያዩ ነገሮች ሆነው መስለውህ ያፈስክበት ነገር ሊኖር ይችላል። ግን እዛ ውስጥ ሳንገባ እንደ ሀሳብ ያዘውና ይሄንን ወደ ትንስ ይመጣልህ። እህቶችህ ይታመሙ የነበሩት እና አንተ በሌሊት ከነሱ ጋር ስትነካካ ድረህ በእንቅልፍ ልብ ወይም በህልም እነሱ ደግሞ ሲታመሙ የነበሩት ከአባትህ የመጣ የዚህ አይነት መንፈስ ያለበት ወደ አንተ የተዋረሰ አንተም ለወደፊቱ ልጅ ብትወልድም ፍቅረኛ ብትይዝም በዚህ አይነት ባይሆንም በተመሳሳይ በሚመስል ሌላ አይነት አካሄድ ህመምም ቢሆን ንጭንጭም ችግርም ሊፈጥር የሚችል መንፈስ ነው አንተ ውስጥ ያለውና እህቶችህን ጋር መጥቶ የሚያሳምማቸው እናንተ በቤተሰብ ውስጥ ያለ መንፈስ ከአንተ ጋር ስላለ ነው። ከአባትህ ይመጣል ብዙ ጊዜ እንደዚያን ነገር ከአባትህ የመጣ አይነት ጥላንተ ላይ ካለ አባትህ እንግዲህ፣ ግልጽ ነው። ስምህን አልጠራሁም ማን እንደሆንክ ስለማይታወቅ ብናረ ችግር የለም ችግር የለም። ትምህርት ነው። አባቶቻችን አንዳንድ ጊዜ አንዳንድ ጊዜ ከስራቸው ጸባይ፣ ከአዋዋላቸው፣ ከባህሪያቸው ከሆነ ነገር ብቻ አንጻር ከሚስታቸው ውጭ ሌላ ቦታ የሚሄዱ ከሆኑ ወይም ደግሞ ሴት የሚወዱበት ሁኔታ ካለ ያ ነገር ቀጥታ ከአንተ ጋር ይገናኛል። ለምን? ወንድ ስለሆን ከአባት ነው የምትወርሰው። ህግ አይደለም በእርግጥ፣ ግን ብዙ ጊዜ የዝሙት መንፈስ ከአባት ነው የሚመጣው ኃይለኝነት፣ የዝሙት መንፈስ ድርቅና ምናምን የሚባሉ ኩራት፣ ግርማ ሞገስ የሚባሉ ነገሮች ከአባት ይወረሳል። ወንድ ልጅ ሆኖ ከእናቱ የሚወርሰው ብዙ ጊዜ አብሮ ከእናቱ ጋር ሲል መጠመጥ ያደገ ልጅ ከሆነ ነው። አብሮ ከእናቱ ጋር እዛው ቤት ውስጥ የማይወጣ ከሆነ የአእምሮ ዘገምተኛ ከሆነ ወይም ደግሞ ብቻ በሆነ በስራ አጋጣሚ ከእናቱ ስር የማይለይ ልጅ ከሆነ የእናቱ መንፈስ ሊጋባበት ይችላል። በተለይ ቡዳ ነው የሚጋባው ከእናት ጋር በብዛት ለምን በስስት ነው የምታየው ታበላዋለች ታጠጣዋለች ገላውን ታጥበዋለች ሁልጊዜ ከእሱ ጋር ስለምትሆን ልጇን ለምን ወደደችው ለምን ወልዳ ሳመች ለምን ዘርታ ቃመች ብሎ ተናዶ መንፈስ ከእናት ወደ ልጅ ሄዶ ያጠቃልና ብዙ ጊዜ ከእናት ወደ ወንድ ልጅ የሚመጣው አብሮ በመዋል ነው ግን ይሄ አሁን አንተ ጋር ያለው ግን ከአባት የተወረሰብ ሊሆን ይችላል እንግዲህ ሊሆን ይችላል ብ ኳሌላ ቋርጠህና አባቴ አጋጣሚ ሆኖ ከሌላ እንግዲህ እና ድሮ ለእናቶችም አያውቁም አባቶችም በፍረት አይናገሩም እንጂ ያሁን ሳ ሲገባ ነው የተናገረው እንጂ ከዚህ በፊት ከሌላ ሴት እናቴ ሳታውቅ ወልዷል። ልጆች አሉት ከሌላ ማለት፣ በስ ከእናቴ ውጭ በጎን የሚወልዱ አሏል። እሺ እየሰማሁህ ነው ወንድሜ እየሰማሁህ አዎ እና አሁን ካልከው ጋር እሱ ነው ማለት ነው የሚገናኘው፣ ወይስ እንዴት ነው ማለት ነው? ለምሳሌ አሁን በጎን መውለዳቸው እኮ ብዙ አባቶቻችን ወይም እናቶቻችን ትዳር ቢብሏቸው ከአንደኛው ጋር ሲጣሉ ወደ ሌላ ቦታ ይሄዳሉ። ያ በሰብአዊ ስታየው ካልተመቻቸው መቀየር መብታቸው ነው። ሁለት ጊዜ ትዳር ይሞከራል፣ ሶስተኛ ላይ ይከብዳል ትንሽ። ግን ምንድን ነው ምንም አልክ፣ በጨዋነት የሄድክ፣ በምንም ሄድክ መጓረሱ አይቀርም። ከሌላ ሰው አንድ ሰው ከሁለት አካል ጋር በሚሄድበት ሰዓት ለምሳሌ አንዷ ሰሜን፣ አንዷ ደቡብ፣ አንዷ ምዕራብ፣ አንዷ ምስራቅ ከሆነች እንደየ ሀገራቸው ባህል እንደየ ሀገራቸው አኗኗርና እዛ አገር እንዳለው ጠንቋይና ደብተራ ባህሪ አንጻር መናፍስቶቹ አንተ ሄደህ ወይም አባትህ የንተን እናት ከማግኘታቸው በፊት ሌላ ትዳር የነበራቸው ከሆኑ ያችኛዋ ሴት ምን አገር፣ የት ሀገር፣ ምን አይነት አናኗር፣ እንዴት አይነት በአዳም ልኮ ይመለክ የነበረበት ቤት ውስጥ እንዳለች አይታወቅም። የመንፈሱ ባህሪን ምን እንደሆነ አይታወቅም። ያንን አፍሰዋል። በምን በሩካቤ ወደ እናትህ መጡ። የእናትህም ደግሞ ልክ እንደዛው ነው። የሚቀጥለው እንደዛ እያለ ይቀላቀላል፣ መነፈስ ይዋሃዳል። በነገራችን ላይ ምንም ነገር አይነት ቢያጋጥምህ እንዲያ ነገር ሌሊት ችግር እንዳያጋጥምህ ቅዱስ ሩፋይልን ጠበቃ አድርገህ መተኛት ነው። ያ ማለት ጥበቃ ስራቸው ስለሆነ ጠብቀኝ። እንዲያን ነገር ስልቱን ቀይሮ በፊት እህቶቼን ያሳምም ነበር አሁን ደግሞ ኃላፊነት የወሰድኩበትን የራሴን ህይወት እንዳልመራ በዚህ በዚህ በዚህ ችግር እየፈጠረብኝ ነው ብለ ማሳሰብ አለብህ። ስልቱን ይቀይራል። ብዙ ጊዜ ለምሳሌ ያን እህቶችን ያሳመም ከነበረ አሁን ደግሞ በእህቶች ፈንታ ያሉት ማን ናቸው? ያው ጠቋር መንፈስ ምን ያደርጋል? ከአንተ የማይጠበቅ ቃላት እንድታወጣ አድርጎ ፍቅረኛዎችህን፣ ሚስትህን፣ ወይም ደግሞ በአንተ ዙሪያ ያሉትን ሴቶች በማስቀየም ደፋር ቃላት ወይም ደግሞ የማይጠበቅ የሚያዋርድ ቃላት እንድትናገር አድርጎ ያባራ። ለምን ጠቋር ስለሆነ ስልቱን ይቀይራል እንጂ ደፋርነቱን አያቆምም። አሁን እኔ ግልጽ እንዲሆንልኝ የፈለግኩት ምንድን ነው፣ የኔ የኔ በህልም የነሱን ማየት የነሱን መታመም የሚያሳየኝ ምክንያት አሁን የምትለው ትንታኔ ነው ማለት ነው። አሁን እነሱ የሚታመሙት ያኔ እንደዛ ሊያደርግ ይፈልግ ነበረ በፊት ቢችል አጋጣሚ እያገኝ እንዲህ አይነት ነገሮችን ማድረግ ይፈልግ ነበረ ነው መንፈሱ። አንተ በህልም ካየሃቸው በኋላ ሴቶቹ የሚታመሙት ከአንተ ወደ እነሱ የሄደ መንፈስ አለ ነው ከአባት የተረከብከው ወደ እነሱ የሄደ መንፈስ አለ፣ ወደ እህቶች የሄደ መንፈስ አለ። ይሄ ነው ያኔ። ስለዚህ የመታመማቸው ጉዳይ እሱ ነው ነው እንጂ፣ እንደዚህ በስጋ በሽታ ወይም አጋጣሚ የእነሱን መታመም እኔ በህልም የሚያሳየኝ ነገር ነው አደለም ከመንፈስ ጋር የተያዘ ነው ማለት ነው። መንፈስ ነው እንዴ? መንፈስማ መንፈስ ነው። ግን ለምን ለምንድን ነው የሚያሳምማቸው የሚለው ቋንቋ ዲቴል ግልጽ ሆኖ ባይጻፍም፣ ግን ጠቋር እዛ ሄዶ ችግር የሚፈጥረው በዝምድናና በስጋ ዘመዳማቾች መካከል ማርከስ የሚፈልግ መንፈስ እንደሆነ ማሳያ ነው። ነው ለምንድን ነው የሚያሳምማቸው? እፍረት ተሰምቶ፣ ለምሳሌ እነሱ እኮ በህልም ሊያዩ ይችላሉ። እዛ ለምሳሌ የታመሙት ምናቸውን ነው? ምናቸውን የሚታመሙት? ራሳቸውን ለምሳሌ አሁን ከዚህ በፊት ከዚህ በፊት ብዙ አላስታውሰውም። አይደለም እንደሱ አይደለም። አሁን ለምሳሌ ባጭሩ፣ አሁን ከአንድ ወር በፊት የታመመችው ኮሮናን የያዛት ያዛት ልክ በህልሜ አየሁት። አንደኛዋን እህቴ በህልሜ አየኋት። ልክ እችኛዋ ደግሞ አጋጣሚ ኮሮና ይዟት ስደውል፣ ኮሮና ሞኝ ምናምን አለች ስትለኝ፣ አሁን ጥያቄ አነሳብኝ። ደግሞ እሱ ነው ከእህቶቼ ጋር ምን የሚያገናኝ ነገር አለኝ? እኔ እንደ ጊዜው ስልቱን ይቀያይራል። ያኔ እንዲህ ማድረግ የሚፈልገው የነበረው መንፈስ አሁን ደግሞ በዛ ብታመልጡኝም፣ እዚህ ጋር ደግሞ እንዲያረጋቸዋለሁ እያለ እየተና ከአባት የወረስከው መንፈስ መሆኑ ምልክቱ በቀጥታ አንተ ህልሙን ልክ ስታየው እነሱ ከታመሙ ኮሮናም ይሁን ጭንቀትም ይሁን ሌላም በሽታ ማንኛውም በሽታ ይሁን አንተ እንዳያቸው የምታየው እኮ ኖርማሊ፣ ቁጭ ላይ እያስታመምኳቸው ቢሆን ኖሮ ችግር የለውም በጸሎት ታግዛቸው ነበር። ስትነካካቸው ስትዳብሳቸው ከሆነ የምታየው መንፈስ ያላገጠ ይስቃል። ጸበል ቦታ ላይ ከሆነ ከት ብሎ የሰቀና ሰራ ሁላት ተጫወትኩባት፣ ግራ ጋባኋት ይላል። ይሄ ሰውን ኮንፊውዝ የሚያደርግበት መንገድ ነው። ሁለተኛ ነገር ደግሞ በዚኛ አይነት ሲስተም ብታመልጡኝም፣ ግብሬን ግን ቀይሬ በሌላ ነገር አገኘዋለሁ። ግብሩን እኮ መቀየሩ ነው በሱ ቤት። ያኛው ግብሬ ነበረ፣ ግን ያን ነገር አምልጦታል። አሁን ደግሞ በዛን ጊዜ ማግኘት የሚገባኝን ግብሬን ትቼ አሁን በዚህ በኩል እያገኘሁት ነው እያለም ሊሆን ይችላል። ግን ቶ ይሄንን በምንም መንገድ አሁን ለማወቅ ነው እንጂ እውነትን ነው። አዎ ቶ ይሄንን አንተ ግን ስትጸልይና ስትሰግድ እንዲህ አይነት ነገር የምታሳየኝ ከእህቶቼ ከቤተሰብ ጋር እንዲህ አይነት ነገር ሲሆን የምታሳየኝ የጠቋር መንፈስ ተቃውም ያለው ብለህ መስገድ ብቻ ሳይሆን ያለብህ ሁልጊዜ እህቶችህንም ደውለህ እንዲጸልዩ ማዘዝ እነሱ ጋር ሄዶ ደግሞ ስራ እንዳይሰራ ማለት ነው ሁልጊዜ ማታ ማታ ጸልዩ ስገዱ፣ እንዲህ እንዲህ አይነት ነገር አለ እና ለምን እንደሆነ አላቅም ብለህ ተናገር፣ ንገራቸው። በቃ አንዳንድ ጊዜ ፈርተው ሴቶችም ጸሎት ይጀምራሉ። በስመ አብ እንዲህ እንዴት እኔ እናንተ ምናም ይላሉ። ህልም መሆኑን ረስተውት የእውነት የፈጸምክ እስኪመስላቸው ድረስ ደንግጠው መጸለይ የሚጀምሩ ሰዎች አሉእና መንገር፣ ግልጽ ማድረግ አንተን የሚያግዙሃል። አንተም ስትጸልይ ብቻህን አትጸልይም፣ እነሱም ስለሚያግዙ መንፈሱን መግቢያ ያጣል ማለት ነው። ይህን ብቻ አስብና ይህን ጥያቄ ዝለለው።